በስሜቱ ላይ ያልሰለጠነ ስሜቱ የሰለጠነበት እርሱ ለዚያም ስሜት ፈቃድ ፍላጎቱ አይቀርም ባርነቱ በአፍጢሙ መደፋቱ እርሱንም አጽድቆ መጋቱ መጋቱም ማርታ ዘንባለች ብሎ ከምትንቀው መጋባቱ ምን ለማለት ነበር? እስቲ እናየዋለን። ከዛ በፊት ግን እንደተለመደው ይህ ዮጊ የገላ ሳሙና ነው። ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው እኛም ስንታጠብበት የቆየ ነው ሳሙና ነው። ማዘጋጀው ኤድብል ከሆኑ ዘይቶች ነው። ለምግብነት የምንጠቀምባቸው ዘይቶችን እነሱ ውስጥ ምንም አይነት ተጨማሪ ኬሚካል አንጨምርም። ለቀለም፣ ለሽታ፣ ለአረፋ ማውጫ ለማድረቂያ ተብሎ የሚጨምርበት ምንም አይነት ኬሚካል የለም። እንደምታዩት ይሄ ቀለም የለውም ሽታም የለውም ይሄኛው አክቲቬት ቻርኮል ነው ጥቁር ቀለም አይደለም ከሰል አክቲቬት ተደርጎ በተወሰነ ፕሮሰስ ወይም ሂደት የተጨመረበት ነው ይህም ደግሞ ሳሙናውን የክሊንስኒንግ ፓወሩን የማጽራት ችሎታውን እንዲጨምር ያደርገዋል ከዛ ባሻገር ግን ምንም አይነት ቀለም አልተጨመረበትም በመቶ ሰባ አምስት ግራም ሶስት መቶ ብር ይሸጣል እኛ እንደተጠቀምንበት ቆዳችንን እንዳወዛው ፀጉራችንን እንዳፋፋው አንተም ገዝተህ፣ አንተም ልጆችም፣ ወዳጆችም እንድትጠቀሙበት እንመክራለን። እግረ መንገድህን ደግሞ ይህንንም ቻናል ፈቃድ ከሆነ ታግዛለህ። ታግዘና ነህ ለብዙ ነገር ይጠቅመናል። የምታገኝበትን አድራሻ፣ የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጠልህና ዲስክሪፕሽን ውስጥ አስቀምጠልህና፣ እሱን ጉግል ማፕ ላይ ኮፒ ሰርች በማድረግ ቦታውን ታገኘዋለህ። እዚህ አዲስ አበባ ውስጥ ሜክሲኮ አካባቢ የሚገኝ ቦታ ይሆናል ማለት ነው። ከዛ በተጨማሪ እንደ ከዚህ በፊት እንደተናገርኩት እሁድ ግንቦት ሶስት ላይ አምስተኛ ዙር የፍኖት አባወራ ስልጠና ያባወራው መንገድ ስልጠና እንጀምራለን። ለዛ ስልጠና መዘጋጀት ካስፈለገ አንዳንድ መረጃዎችን ተከታትለን እንመለስ። ወንድም አለም ትውልዱን ሆን ተብሎ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጀንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትግታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በሶስተኛው ቀን በእለተ እሁድ ከሰዓት በኋላ በስምንት ሰዓት የፍኖት አባወራ የአምስተኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ ሶስት እሁዶች በተመሳሳይ ሰዓት ለአራት ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት ጀምሮ ማቋረጥ አይደለም። ማርፈድም አይቻልም። መመዝገቢያ ሶስት ሺህ ብር። ጠብቀሃለሁ። ጀግናው እንዴት አለ? ይህ የሆዳደሮች ይህ ንድፊዋን ከጠላህ ከዝናብ ጀግናው እንዴት አለ ይህ ንድፊዋን ንድፊዋን ከጠላ ከዝንብ ተጋባ ይሉት ተረት እንግዲህ የሆዳደሮች ተረት ነው። በመረጃ መረብ ላይ ሲንሸራሸር በተለይም ደግሞ በፌስቡክ ላይ ሲንሸራሸር ረጅም ጊዜ ቆይቷል። ቲንክ ከአስር ዓመት በላይ ቆይቷል ወይ እንደዚህ እንደዛ ይሆኗል በግምት። እንግዲህ ይህንን የተናገሩት ሰዎች ወይም ግለሰብ ስሙን አልጠቅስም፣ ስለ ሕይወት ስለ ትዳር፣ ይበልጥም ደግሞ ስለ ትዳር መስቀልነት የሚያስተምሩ ሰዎች መካከል ነው። ይህንንም እንደዚሁ ስለ ሕይወት ስለ ትዳር፣ ስለ ትዳር መስቀልነትም የሚመክሩ ሰዎች ይህንኑ እያስተጋቡ እንደዚሁ የሚግጥን ሆነዋል። አሁንም የሚያስተጋቡ ሆነዋል። አሁንም ቀጥለውበታል፣ በዚሁ አይነት ትምህርት ማለት ነው። ነገር ግን ንድፊዋን ቀጠላ ከዝንብ ተጋባ ብሎ ይህን ረጅም ጊዜ ያስተማረ ወይም ደግሞ በስሙ ይሄ ተረት የሚተረትለት ሰው ወይም ደግሞ ሌሎቹም ቢሆኑ ማለት ነው እነሱ የሚኖሩትን የራሳቸውን አልጫነት ከመናገር ያለፈ ይሄ ምንም አይነት እውነትነት ያለው አይደለም። ይህን አይነት ምክር ሲመክር የነበረው ሰው ደግሞ ለረጅም ዓመታት የእርሱን አይነት እንደዚሁ መጀመሪያ አልጫ ከዛ ሆዳደር ሊሆን የሚችል ትውልድ ሲሰራ የነበረ ሰው እንጂ ሌላ ምንም ማለት አይቻልም። ምክንያቱም አሁን ያለበትን ያ ሰው አሁን ያለበትን ሁኔታን ማወቅ ይቻላል፣ መገመት ይቻላል። እና እንግዲህ በአፍና በመጣፍ ሲመክር የነበረ ሰው ነው። በወቅቱ ትዳር የሚጋቡ ሰዎችን ሲያማክር ሲመክር የነበረ ሰው ነው። ሲሸመግልና ሲያሸማግል የነበረ ሰው ነው። ረጅም ዓመት ማለት ነው። እኔ ከዚህ የተነሳ የምረዳው ምንድን ነው ለረጅም ዓመታት በስሩ የነበሩትን እንደ አሪያ እንደ አስተማሪ እንደ መምህር ሲያዩት የነበሩትንም ተከታዮቹን ልክ እንደራሱ አልጫ አድርጓቸዋል። መጨረሻቸውም ሆዳደርነት ይሆናል ባይ ነኝ። ምክንያቱም ደቀ መዝሙሩ መምህሩን ተከትሎ አይቶ ነው የሚመጣው ብዙውን ጊዜ። በተለይ እንደዚህ አይነት መንፈሳዊ ቦታዎች ላይ ያሉ ተማሪዎች ሁሉንም ሳይሆን፣ በአብዛኞቹ ግን ወደ እብሪት የሚሄድ ትንደስያቸው በጣም ሰፊ ነው። ከኛ አዋቂ ከኛ በላይ አዋቂ ከኛ ወዲያ ጠማቂ የሚል አንተ ከኛ መምህር በላይ ታውቃለህ ወይ? አንተ ከኛ ሊቅ በላይ ታውቃለህ ወይ የማለት ምክንያቱም ያም መምህሩም እንደዛ ስለሆነ የሚያሳያቸው የሱን ፈለግ ነውና የሚከተሉት፣ ከሱ ወዲያ አዋቂ የለም ከነሱ ከሱ ወዲያ ጠማቂ የለም። ከሱ በላይ ታውቃለህ ወይ? ከሊቁ በላይ ታውቃለህ ወይ? ከሊቁ እንደዚህ ብለዋል እንደዚህ በላይ ታውቃለህ ወይ? አንተ ማን ነህ? ይሄ እብሪት ነው። እብሪት ነውና በብዛት እንደዚህ አይነት ለዚህ ለእብሪት የተጋለጡ ስለሆኑ የእሱን ፈለግ መከተላቸው እሱ በወደቀበት ባፍጢሙ እነሱን ባፍጢማቸው የመደፋታቸው እድል ሰፊ ነው። ወይም ደግሞ እንደሱ አልጮች የመሆናቸው እድል ሰፊ ነው። ስለዚህ ይህን የመሰለው ትምህርት ከዛሬ የአስር ዓመት በፊት እንዳልኳችሁ በሶሻል ሚዲያ ላይ በተለይም ደግሞ በፌስቡክ በደንብ ሲንሸራሸር ነበር። በተደጋጋሚ ጽፌበታለሁ። ከዚህ ጋር በተያያዘ እዛው ፌስቡክ ላይም ቴሌግራም ገጽ ላይም ያው ተከታዮች እኔን ጽሁፎችን የሚከታተሉና የሚያነቡ ሰዎች ይህንን ነገር ሲያገኙ እንዲጠነቀቁበት ከመፈለግ የተነሳ ነው እንጂ ሌላ ምንም ከሰዎቹ ጋር ከግለሰቦቹ ጋር ጥላቻ ኖሮኝ አይደለም። ነገር ግን አንድ ነገር እንድታስተውልልኝ እፈልጋለሁ። ወንዱ በትዳሩ እንዳያይልበት ማድከሚያ፣ መስለቢያ፣ ባርነትን ማለማመቻያ ሆዳደሮች የሚዘርጉት መረብ በጣም ብዙ በቁጥር በአይነትም ፍጹም የተለያየ ነው። ልክ እንደዚህ አይነት ትምህርቶች እንደዚህ አይነት የአውደ ምረትም ሆነ የጽሁፍ ትምህርቶች በጣም ብዙ አይነቶች አሉ፣ በጣም ብዙ አይነቶች አሉ። እያንዳንዱን እየጠቀሱ ለእነሱ መልስ መስጠት አስፈላጊ አይደለም። ከዛ ይልቅ ግን ምን ማድረግ የተሻለ ነው? ትውልዱ እነዚህን መመከት የሚችል እነዚህ እንደዚህ አይነት ውሸቶችን የወዳደር ጥቅሶችን፣ አባባሎችን መመከት የሚችል ማንነት እንዲገነባ ማድረግ በጣም የተሻለ ነው። እኔ በዛ ነው የማምነው። ነገር ግን ልትሳልጠቅሰው ማለፍ የማልፈልገው ምንድን ነው እንደዚህ አይነት ለባፍጢማቸው የተደፉ በሆዳቸው የተገዙ ወይም ደግሞ የሚኖሩትን ያንኑ አልጫነት አልጫነቱን የሚያስተምሩ ሰዎች እንደዚህ አይነቱን ኃይለ ቃል መጥቀስ የተለመደ ነው። ካፋቸው ወይም ደግሞ ከዚህ በፊት እንደጠቀስኩት የትዳር መስቀልነትን መጥቀስ ሌላ ሌላ፣ ሙሉ በሙሉ ውሸት የሆነ ነገር፣ ፈጠራ የሆነ ነገር፣ በተለይ ደግሞ ከካቶሊካውያን የተቀዳ ነገር ይህንን የሚያመጡት ማለት ነው። ምንድን ነው የምንናገረው? ጣፈጠልን ብለው የሚናገሩት ነገር ነው። እነዛ አስተማሪዎች ባይ አሁን ዛሬ ይሄ የትዳር መስቀልነት ይህም ንድፊን የምጠላ ከሆነ ከዝንብ ጋር ተጋባ የሚባል ተረት ወይም ደግሞ አባባል በይፋ ልክ ቤተክርስቲያኑ የምታስተምርበት በሊቃውንቱ ሲወርድ ሲወራርድ የመጣ ትምህርት ይመስል በይፋ ከሊቅ እስከ ደቂቅ ያስተምሩበታል። በተደጋጋሚ ሰማዋለሁ። የትዳር መስቀልነትንም እንደዛው እኔ። እናንተ ግን አሁን ምርመራን ጀምር እስቲ መጽሐፍ ላይ ሚስት ለባሏ ረዳት አጋዥ ተደርጋ ከሱ ወጣች ለሱ ተሰጠች፣ ከሱ ወጣች ለሱ ተሰጠች። ሐውካም ያቺ ሴት ለባሏ ተናዳፊ ንብ ትሆናለች። የፈለገውን ማር ታዝንብ፣ የፈለገውን ያክል መጠን ቴስት ያለው ጣም ጣም ያለው ማር ታዝንብ። እንዴት አድርጋ ነው ወይም በየትኛው መመሪያ ነው? በየትኛው መጽሐፋዊ ቃል ነው? በየትኛው አምላካዊ ትዕዛዝ ነው? ተናዳፊ ንብ እነዚህ አልጫ ወንዱ ወንዶች አልጫ ሆዳደሩ የሆኑ ወንዶች መጀመሪያ አልጫነታቸው ነው፣ ከዛ በኋላ ሆዳደርነታቸው ነው የሚከተለው። እነዚህ አልጫ የሆኑ ወንዶች የሚኖሩበት የሚኖሩት ኑሮ ያውቁታል። ያልጫ ኑሮ ነው የሚኖሩት ያልጫ ኑሮ ነው የሚኖሩት። ካገኙ ይበላሉ፣ ፊት ከተነሱ ተደፍተው ያድራሉ። ካገኙ ይበዳሽ ዳሽ፣ ፊት ከነስተው ተደፍተው ያድራሉ። እዛው አልጋቸውም ላይ ሶፋቸውም ላይ ክፍችር ብለው ያድራሉ። አዎ። ምግብ እንዳው አልተከለከሉም ቢባል በየቀኑ ቢበሉ፣ ወሲብ ግን በወራ አንዴ ወይ በመንፈቅ እንዴ ወይ በዓመት አንዴ ይሆናል የሚያሉት ሊትራሊ። ስለዚህ ያንን የሚኖሩለትን አልጫ ህይወት ወይም የአሰስነት ህይወት ያልጫነቱን፣ የሰነፍነቱን፣ የሰበበኛነቱን ስሜታቸውን ያለመግዛቱን ህይወት አጽድቀው ይግቶታል። ወገኔ አስቡት። አንድ የሀያ ዓመት የሀያ ሦስት ዓመት ታናሽ ወንድሜ ሰንበት ትምህርት ቤት እማራለሁ፣ የግቢ ጉባኤ እማራለሁ ብሎ ከእንደዚህ አይነት መምህር ስር ከተናዳፊ ንብ ጋር መኖር ካልፈለግ፣ አር ላይ የምትቀመጥ ቆሻሻ ላይ የምትቀመጥ ዝንቢት ና አግባ። በተረፈ ግን ሚስት ካገባል ተናዳፊ ልትሆን ትችላለች። ንድፊዋን መቻል አለብ። ምክንያቱም ማር ታዘንባለች፣ የሚጣፍጥ ማር ሁሴድ ሰው። ማን ነው እንደዚህ ያለው? እዛ የሚኖረውን የራሱን አልጫነት እዛው ተከናድቦ ይኑር። እንዴት አደባባይ ላይ አውደ መረት ላይ ወይም ደግሞ በመጽሐፍና በዩቲዩብ እየመጣ ታናናሾችን እንደዚህ አይነት ቅሽምና የት ያስተምራል? ምን ማለት ነው? እንደዚህ ብለን ካስተማርነው ትውልድ ውስጥ ነው ሀገር የሚመራ ፣ ቤተክርስቲያን የሚመራ ፣ ማህበረሰብ የሚመራ ፣ ቤተሰብ የሚመራ ፣ ትዳር የሚመራ ትውልድ የምናመጣው። እሱ ፈርቶ ተሸማቆ እግሩን ታጥቦ ሶፋ ላይ ተኮፍሶ የሚኖር ከሆነ በቤቱ እዛው እርሱ ይኑር። ይህንን ግን የመጽሐፍ ቅዱስ ጥቅስ እየጠቀሱ ለራሱ አልጫነት ራሽናላይዝ ለምን ያደርግልናል? ለምን ትውልድና አልጫነትን አጽድቆ ይግተዋል? አይደለም፣ እንደዚህ የሚባል ትምህርት የለንም። በእንደዚህ አይነት መልክ አባቶቻችን አልመጡም። በእንደዚህ አይነት ሀገራችን አልተገነባችም። ኢትዮጵያ ሀገሬ በእንደዚህ አይነት መልክ አልተገነባችም። ማህበረሰቧ በዚህ አይነት መልክ አልተገባም አልተገነባም። አርበኞቻችን ሀገራችንን ቤተክርስቲያናችንን ያቆዩልን ተናዳፊን ሚስት አግብቶ አይደለም። ያችን ተናዳፊን ሚስት ለማሯ ሲሉ ተቀብሎ ኖሮ አይደለም። ደግሞ ማሪ ይላል አያገኝም እኮ እሱ ሲጀምር የተባለውንም ነገር ራሱ እንዳልኳችሁ፣ በመንፈቃ እንዴ ወይ እንደ ጠበል ጠዲቅ በስንት አንዴ ያገኘዋል። ይሄ በጣም አሳፋሪ ነገር ነው ይሄ በጣም አሳፋሪ ነገር ነው። በተደጋጋሚ ያው ሁለት ጊዜ ይመስለኛል ከዚያ የበለጠ የጻፍኩበት አይመስለኝም። ቴሌግራም ላይም ሆነ ፌስቡክ ላይ ሁለት ጊዜ ይመስለኛል የጻፍኩበት። ነገር ግን እኔ ብጽፍበትም ጽሁፉ ግን እየተሽከረከረ መምጣቱን አላቆምም። አገኘዋለሁ፣ ጽሁፉን እየተሽከረከረ ይመጣል፣ አገኘዋለሁ። ሰዎችም ጋር እነጋገርበታለን። ይህንን የተቀበሉ ደግሞ ቀላል የሚባሉ አይደሉም ቀላል የሚባሉ አይደሉም። በእርግጠኝነት ይህንን ቃል የተናገረውና ሲያስተምር የነበረው እዛው የነበረበት ማህበር ውስጥም የእሱ ቢጤ አልጮችን ሲያፈራ እንደነበረ እርግጠኛ ነኝ። ከዛ በኋላም የእሱ ቢጤ ሆዳደሮች እንደሚሆኑ እርግጠኛ ነኝ። ምክንያቱም አሁን ከትዳር አማካሪነት ወደ አሸማጋይነት፣ ወደ ሽምግልና፣ ወደ ከፍተኛ የሽምግልና ማዕረግም ስለመጣ ሰው ስሙ መጥቀስ አይጠበቅብኝም። ታውቁት ታውቁታላችሁ፣ መታቁትም ስሙ አያስፈልጋችሁ። ቁም ነገሩ ከጭብጡ ላይ ነው፣ ከአባባሉ ነው። አባባሉ ግን የሆዳደሮች ተረት ነው። ይሄ የሆዳደሮች ተረት አንዳንድ ጊዜ የጋብሮች ተረት ምንለው ነገር አላ ልጆቹን የተማር ነው የአሊባባ ተረት ምናምን ብለን እንደምንማር ይሄ ደግሞ የሆዳደሮች ተረት ነው። ሆዳደሮች በአፍጢማቸው የተደፉ በስሜታቸው ላይ መሰልጠን ያልቻሉ ተፈጥሯዊ ስጦታቸውን፣ ተፈጥሯዊ ግዴታቸውን፣ ተፈጥሯዊ ኃላፊነታቸውን የዘነጉ ስጦታቸውን የጣሉ እነዛ ሰዎች ለሆዳቸው ሲሉ ለሆዳቸው ሲሉ ለሚበላው ብቻ ፎር ኤኒ ድራይቭ ፎር ኤኒ ፍላጎት ቪሰራል የሆነ ፍላጎት ለራሳቸው ቪሰራል የሆነ ፍላጎት ሰውነታዊ ፍላጎት ለዛ ፍላጎታቸው በአፍጢም የሚደፉ ክብራቸውን የሚሸጡ በክብራቸው የማይደራደሩ ያንን ማር የምታዘንብ ሴት እስካገኙ ድረስ ግድ የለም ክብራቸውን የትም ይጥሉታል። እንደዚህ አይነት ሰዎች የሚናገሩት ተረት ተረት ነው። ይሄ ፍጹም ስህተት ነው። ልክ እንደ ይሄ ተረት ተረት፣ ይሄ የሆዳደሮች ተረት ተረት የትኛውን ኃይለ ቃል ይደግፋል? ይሄ አሁን ያመጡትን ትዳር መስቀል ነው የሚለውን ኃይለ ቃል ይደግፋል። ምክንያቱም ተናዳፊ ንብ ከሆነች ያገባት ይሄ ሰውዬ ተናዳፊ ከሆነች ሚስቱ ትዳር መስቀል ነው ማለት ነው ለዚህ ሰውዬ፣ እና አሜን ብሎ ይቀበላል። ዘ ሴም ቲንግ ልጆቹ እንደዚህ ብሎ ይመክራል። ነግር ያለው ወንድም አለ፣ ከዚህ በፊትም ተናገር ያለው ትዳር መስቀል አይደለም። ሚስትህን ተናዳፊ አይደለችም መሆንም የለባትም መጀመሪያውኑ፣ ወቅና አግባ። ካገባም በኋላ መስተካከል አለባት፣ መስተካከል አለባት። ተናዳፊ ሴት በምንም አይነት መልኩ ረዳት ልትሆና ትችላል። አንተን የምታስተምርህ ምን እንደሆነ ታውቃለህ? ሆዳደርነት አይተነዋል። ያስተማሩን ሰዎች እንደዛ ሆኖ ሲገኙ አይተነዋል። እና ወዳደርነት ነው የምታስተምረው። ይሄ ካልገባ እንግዲህ ጭንቅላትን ከፍቼ ልነግር አልችልም። በተግባር የምታየው ነገር ነው። አባታችን ረዳት ልፍጠርለት አለ እንጂ ለአዳም ለወንዱ የምታግዘው የምትራዳው ረዳት አጋዥ ልፍጠርለት አለ እንጂ ተናዳፊ ልስጠው አላለም። ሀውካም ተናዳፊ ትሆናለች ከኔ እኩል ማስትሬት ስለተማረች ከኔ እኩል ዶክትሬት ስለሰራች ከኔ እኩል ኢንጂነሪንግ ስለተማረች ከኔ እኩል ወጣት ስለገባች ከኔ እኩል መኪና ስለነዳች ከኔ እኩል አለቃ ስለሆነች ከኔ እኩል የአገሪቷ የታማዦር ሹም ስለሆነች ከኔ እኩል መሳሪያ ስለያዘች ከኔ እኩል ዶክተር ስለሆነች ከኔ እኩል መኪና ስለነዳች እንዴት ነው ተናዳፊ የምትሆነው ነው። በትህትና እኮ ነው መገዛት ያለባት ለባሏ። ተናዳፊነት ከየት መቶ የመጣ የተለጠፈ ተረት ተረት ነው። በዚህ ቃል ተሸውዳችሁ ተታላችሁ፣ እንደዚህ አይነት መምህራን አታለዋችሁ እድሜያችሁን በባርነት የኖራችሁ ሰዎች እባካችሁን የራሳችሁ ይበቃል። ሌላ ሰው አታበላሹ። ሌላ ትውልድ አታበላሹ። እኔ አብዮት ለመፍጠር እየሞከርኩኝ ነው። ወንዶችን ላነሳቸው እየፈለግኩኝ ነው። የተኮላሹ ጅልና ጅላጅል ሆኖብኛል። ወንድሞቼ ንክሮች ሆኖብኛል። በእንደዚህ አይነት መምህራን በእንደዚህ አይነት መምህራን ትዳር መስቀል ነው እያሉ ንድፊዋን ከጠላህ ከዝንብ ጋር ተጋባ እንጂ ንቧ ትቅርብህ የሚሉ አሊያ ግን ንቧን ከፈለክ ማር ማዝነቧን የማር ዘነብነቷን ከፈለግ ግን ተናዳፊዋን ንብ አግብተህ ታገሰ፣ ንድፊዋን ያልክ እየተንቀጠቀጥክ ኑር የሚሉ ሆዳደር አለጮች በዝቶብኛልና በእነሱ እየተታለሉና እነሱ ማንሳት እፈልጋለሁ። ስለዚህ ትክክል አይደለም ትምህርቱ። አይ እኔ እስከ ዛሬ ነው የመጣሁት፣ እንደዚህ ነው ሚስቴ ተናዳፊ ንብ ነች። ነገር ግን በአመት አንዴም ቢሆን የጥቅምት ወር ጠብቃ ማር ታዘንብልኛለች፣ እሷን አንድ ልስና አመት ቆይቼ ደግሞ ጥቅምት ሲመጣ ያቺን ማር ልሳለሁ። ከዛ ወዲህ በወርም በቀንም ማር የሚባል ነገር አላገኝም የምትል ከሆነ አርፈህ እዛው ኑር፣ አሳስነትን እዛው ያዘውና መሻሻል ካልፈለግ መነሳት ካልፈለግ እዛው ኑር። ወንድሞቼን አታታል፣ በእህቶቼ አትነግድባቸው ተናዳፊነታቸውን እንደ ንብ ተናዳፊነታቸውን ሊተዉት፣ ሊጸጸቱበት፣ ንስሐ ሊገቡበት፣ ሊያርሙት፣ ሊያስተካክሉት ሲገባ ተናዳፊነታቸውን አቆላጳጥሰው ምንም እኮ እኔ ግን ታውቃለህ፣ ተናዳፊ ቢሆን ማር ነው ማዘንበው እያለች እንድትመጣ ታደርጋት። በእህቶች አትነግድባቸው። አልፈ በቃ ኑር። ትዳር ብትችልማ መስተካከል ነበረብህ፣ ብትችልማ መስተካከል አይደለም፣ ሚስትህንም ማስተካከል ነበረብህ። አንዱ ልክስክስ ሸምጋይ ነኝ ባይ ነው። በእኔና በልጆች እናት መካከል በተፈጠረ አለመግባባት ልክስክስ ነው። ልክስክስ ስለሆነ ነው ልክስክስ ነው የምለው። ስም አልጠቅስም። ልክስክስ ነው። ትዳር አለው ግን ልክስክስ ነው። ስም አልጠቅስም። አሸማጋይ ነው ይባይ ነው። አንተ ማን? እሷ እንደዚህ ቢሮ ውስጥ ውላ ስንት ሰው የምታስተዳድር ሴት፣ አንተ እንዴት አድርገህ ልታስተካክላት ነው? ስለተቆጣ ልታስተካክላት ነው ወይስ ለመታት ነው የምታስተካክላት? ወይስ ይህንን ነገርና ያንን ነገር ስለከለከልካት ልታስተካክላት ነው? እሷ ለራሷ አታውቅም እንዴ? ምን ማለት ነው? ህፃን ልጅ አረካት እንዴ? አልጫ አልጫ ነው። ያው በወቅቱ እነዛ ሰዎች የሚጠቅሙኝ ነበር ይመስለኝ፣ ለኔ፣ አብረውኝ እንጀራዬን ይበላሉ፣ ለካ ተረከዛቸውን ያነሳሉ እኔ ላይ አላወቁም። ያው ተጠንቀቅ፣ ለአንተ ነው የምነግርህ። እንደዚህ አይነት ሰዎች አያስተካክሉህም፣ አንተን አያስተካክሉህም፣ ሚስትም እንድትስተካከል አይፈልጉም። ምክንያቱም ተናዳፊነቷን እነሱ ተሸክመው እንደኖሩት አንተ ተሸክመህ እንድትኖሯል ሶዛት ራሳቸውን ትሱዝ እንዲያደረጉ ራሳቸውን እንዲያባብሉ ብቻቸውን እንዳልሆኑ ባልጫነታቸው በንክር ምስኪንነታቸው ብቻቸውን እንዳልሆኑ ቢሆን ሰው ሰብሰብ አድርገው ወደ ወዳደርነት ማዕረግ ራሳቸውን ማሻገር የሚፈልጉ አስሶች ናቸው። ስለዚህ ትውልዴ በዚህ ተረት ተረት እየጠፋ ነው። ትዳር መስቀል ነው። ዛሬ ማለት ስለ ጋብቻ ማስተማር የፈለጉ መምህራን ሁሉ ሳይጠቅሱት የማይወርዱት ነገር ነው ከመድረክ ላይ። ትዳር መስቀል ነው፣ ተሸክማችሁት ኑሩ። አይደለም ትዳር መስቀል አይደለም፣ ነገርኩ ትዳር መስቀል አይደለም። መስቀል ሌላ ኑሮ ነው፣ ሌላ ሕይወቴ ነው። እሷ ልታግዘኝ ያንን መስቀል በመሸከሙ ደረጃ መንገድ ልታግዘኝ ልትራዳኝ የመጣች ሴት ከእኔ ጋር ምትዋሃድ አንድ ምትሆን እንጂ እሷ መስቀል እንድትሆንብኝ አይደለም። ያገባዋት ሴት ተናዳፊ ንብ አይደለችም። ለሴት አልተፈጠርኩም እኔ የኑሮ ማዕከሌ ሴት አይደለችም፣ ሚስቴ አይደለችም። የኑሮ ዓላማዬ ሴት አይደለችም፣ ሚስቴ አይደለችም። ስለዚህ በምንም አይነት መልኩ ሺህ ጊዜ የሚጣፍጥ ምግብ ብትሰጠኝ ሺህ ጊዜ የሚጣፍጥ ምግብ ሰርታ ብታበላኝ ሺህ ጊዜ በወሲብ ብታስደስተኝ፣ በምንም አይነት መልኩ ግን በወሲቡም በምግቡም አትገዛኝም። ተፈጥሯዊ መዋቅር ስትራክቸሩ አይፈቅድም። ዋንስ እኔ በነዛ የምገዛላት ከሆነ በመጀመሪያ የምትንቀኝ እሷ ነች። ሽ ሪስፔክት ፎር ሚ። ምክንያቱም ተፈጥሮ እንደዛ አልተሰራችም። ስሪቷ እንደዛ አይደለም። በቃላት አርቲኩሌት አርጋ ባታስቀምጠውም ለዚህ ምክንያት ነው፣ በዚህ ምክንያት ነው የጠላሁት ባትለውም ለሆዱ ሴት ስር እንደሚደፋ ወንድ ርካሽ ወንድ የለም። ለራሷ ለሴቷ የምትንቀው ወንድ የለም፣ እንደዛ አይነቱ የምትንቀው ወንድ የለም። ይሱ እኮ ሆዱን ከሞላ ጉዳዩ አይደለም። አይ እሱ እኮ ከሰጠውት ገብቼ መኝታ ቤት ገብቼ እንደዚህ ከተንደፋደፈ በቃ እንደው ዝም ብሎ ይዘረከረካል። በቃ እሱን ካገኘ ጉዳዩ አይደለም። እንደዛ የምትንቀው ወንድ የለም ምክንያቱም አልሰለጠነማ ወደ አባወራነት ልዕልና አልመጣም በሰውነቱ ላይ አልሰለጠነም እንደ ህፃን ልጅ ነው እያደረገ ያለው ይንሰፈሰፋል ሺ ጊዜ ብራብን ብጠማም ክብርህ ከአንተ ጋር ነው ሴቷ የምታከብር ክብርህን አንተ እስከያስከው ድረስ ነው ክብርህን ለውድህ ክብርህን ለወሲብ የምትጥለው ከሆንክ አንተ ወራዳ ነህ የተፈጠርክለትን አላማ እንኳን የማታውቅ የማትረዳ ይህ ሳያንስ ደግሞ ክብርህን መጣልህን አጽድቀህ ትውልድ የምታስተምር ከሆነ ጂሰስ ክራይስት ንስ ያስፈልጋል። እውነቴን ነው የምለው፣ ንስ ያስፈልጋል፣ ንስ ያስፈልጋል። እኔ ማርታ ዘንባለች ብዬ የሚስቴን ተናዳፊነት ተቀብዬ አላውቅም። አልኖርም፣ አልኖርምም ወደፊት። አይ ከአሁን በኋላ የምታገኛቸው ሴቶች በሙሉ ተናዳፊ ናቸው። እንግዲህ አንዷን ይዘ ተሸከመ ትኖራለ። በቃ አልኖርም፣ ብቻዬን እኖራለሁ። አልተኛም፣ ከሴት ይቅርብኝ። ራሴን ማኔጅ ማድረግ እችላለሁ። ችግር የለብኝም። ቢሆን ደስ ይለኛል ባገባ። መናኛ አይደለሁም። በተረፈ ግን ገና ለገና ማርታ ዘንባለች ብዬ ተናዳፊ ሴት አልኖርም ይ አልኖርም። እንደዛ አልተፈጠረችም፣ እንድትናደፍ አልተፈጠረችም። በቃ ያኮ ሴትነቷን የጣለች ነች። ሴትነቷን ጥለዋለች። ሴትነቷ ትልቁ የሴትነቷ መለኪያ መለኪያ መለያ መመዘኛ ትህትናዋ ነበር። ሺ ጊዜ ቆራቢ አስቆራቢ ድንግልን ብቱ ምንም ብቱ ትህትናዋን ከጣለች ምን ታደርግለታለች? ለዛ ሰውዬ ረዳቱ እኳቶ ነው። እግዚአብሔር አባታችን እንዳለ ረዳቷል። ተናዳፊ እናት የነበራችሁ ተናዳፊ እናት ኖራችሁ አባታችሁ ያችን ተናዳፊ ሴት ለትዳሬ ስል ለልጆች ስል አጎንብሶ የሚኖር ከሆነ መጥፎዋሪያ ነበራችሁ ማለት ነው። እናትም አባትም መጥፎዋሪያ ነበሯችሁ። ስለዚህ አትጣሏቸውም፣ እንድጠሏቸው አልመክርም። መጠላትም የለባችሁም፣ ልትጠሏቸውም አትችሉም፣ ልትጠሏቸውም አይገባም። ነገር ግን ሪ ዘሎ ትዱ በጣም ብዙ ራሳችሁ ላይ ልትሰሩት የሚገባ ነገር አለ፣ በተለይ ሴቶች ተናዳፊ እናት ከነበረችሁ አባታችሁን በወጣ በገባ ቁጥር የምትናደፈው ከነበረ አባታችሁን ከሰጠችው በልቶ ካጣ ግን ማሚ ተቆጣች ብሎ ተደፍቶ የሚያድር ከነበረ ብዙ እናንተ ላይ መስራት ያለበት ስራ አታግቡ አትቸኩሉ፣ ቀስ በሉ። ምክንያቱም ተናዳፊነቷን የመድገማችሁ እድል በጣም ሰፊ ስለሆነ የተነገራችሁም የተማራችሁትም ተናዳፊነት ጥሩ እንደሆነ ተደርጎ ስለሆነ በተለይ ደግሞ እንደዚህ አይነት አሁን እንዳልኳቸው አይነት መምህራን ተናዳፊ ሴት አግብተው ተናዳፊ ሴትን ታግሶ የመኖርን ጥበብ አጽድቀው የሚግቱ መምህራን ባሉበት ጊዜና ዘመን ላይ ባሉበት ጊዜና ዘመን ላይ የጣም የላማ አገኛችሁ ማለት የሚጣፍጥ ገላ አገኛችሁ ማለት ክብራችሁን ጣሉ ማለት ነው። ክብራችሁን ከጣላችሁ በኋላ ምንድን ነው የምታከብረው? ከእናንተ ሴቷ ምናችሁን ነው የምታከብረው? እንደፈለገች የምትነድፋችሁ ከሆነ ምናችሁ ነው የምታከብረው? ከዛ በኋላ ለእሷ ምንድን ናችሁ ለእሷ ምንድን ናችሁ? ከዛ በኋላ በጣም ያሳብቃል እኮ በነገራችን ላይ። እንደዚህ በቤታቸው የሚኖሩ ሰዎች አደባባይ እድል ቢያገኙ ላምባገነን አካላት ሆዳደር የመሆናቸው እንደዚህ በጣም ሰፊ ነው። ከዚህ በፊት የማነሳቸውን የምጽፋቸውን ጽሁፎች ከተከታተላችሁ ትሬንዱ እንደዛ ነው የሚሄደው። አልጫ ሆኖ የኖረ ሰው ማዕረግ ሹመት ቢያገኝ ሆዳደር ሆኖ በአፍጢሙ ነው የሚደፋው። ምክንያቱም በዛች በትንሿ ቤቱ በዛች በትንሿ ቤቱ ማንም ሌላ ማንም ሳይሆን አባቱ በሰጠው ቤተ መንግስቱ፣ ሚስቱ በምትገዛለት ግዛቱ ሆዳደር ሆኖ ለምግብና ለወሲብ ክብሩን አሽቀንጥሮ እኔ ማር የምታዘንብ ንብ አለችኝ፣ እሷ ላለማጣት ንድፊዋን ንድፌዋን ታግሼ ነው የምኖረው፣ አንተ ማር የምታዘንብ ንብ የማትፈልግ ከሆነ ንድፌዋን የምትጠላ ከሆነ ካካላይ የምታርፍ ዝንብ ቢድና አግባ እያለ አጽድቆ የሚያስተምር ለዚህ ደግሞ ጥቅስ የሚመዝ ከሆነ ይህን ሰውዬ በጣም ቀላል ነው። አሪፍ አጋጣሚ ነው። ዋንስ ይህን ሰውዬ እንደዚህ መሆኑን ካወቃችሁ በቤቱ አውጡና ሹመት ሽልማት ስጡት። በአፍጢሙ ነው የሚደፋው። ሆዳደር የመሆኑ ነገር በአደባባይ ግልጽ ይወጣል። ንድፊዋን ከጠላህ ከዝንብ ተጋባ ማለት ንድፊዋን ከጠላህ ከዝንብ ተጋባ ይሉት ተረት፣ የሆዳደሮች ተረት ነው። ይሄ በመጽሐፋዊ ቃል የሚደገፍም አይደለም። ያው ይህንን ሪበክ የሚያረግ ይህንን የሚቃወም ይህንን የሚገስጽ ሰውም የለንም። አላውቅም። ስለ ሊቃውንቱ መናገር አልፈልግም። የራሳቸው ጉዳይ እንግዲህ፣ እናንሱ መናገር የፈለጉትን ይናገሩም። ያው መናገር የሚፈልግም የለም ዝም ተብሎ፣ ትውልዱ ግን ይማርበታል። ትውልዱ ይማርበታል። ከዚህ ቀጥሎ እንግዲህ ወቅቱን የዋጀው ደግሞ ሌላው ትምህርት የትዳር መስቀልነት ነው። በተለይ ከካቶሊካውያን የመጣ ነው። ከካቶሊካውያን ትርጉም ስራዎች የመጣ ነው። በብዛት ያው ካቶሊክ ቀመስ የሆኑ ዩኒቨርሲቲዎች፣ ቴዎሎጂ ካምፓሶች እየተገባ ሰው የሚማረውን ትምህርት ነው እያወጣ አደባባይ ላይ አውደ ምህረት ላይ የሚያስተምረው እሱ። አንዱ አቦ አቦ የተባለለት ሊቅ ወይ መምህር ከተናገረው ከዛ ሌላውም ደቂቁም ደግሞ እየተነሳ ያችን ያስተጋባታል፣ ሪፍሬዝ እያደረገ ያስተጋባታል። ስለዚህ ንድፊዋን ከጠላ ከዝንብ ተጋባ፣ እንዲሁም ደግሞ ትዳር መስቀል ነው ይሏቸው ተረቶች እነዚህ የሆዳደሮች ተረቶች ናቸው። በመጽሐፍ በምንም የሚደገፉ አይደሉም። በኑሮ በምንም የሚደገፉ አይደሉም። ትውፊታዊ አይደሉም። ምንም ኢትዮጵያዊ ኢትዮጵያዊ አይሸቱም። አያቶቻችንን ቅድመ አያቶቻችንን አባቶቻችን ሊሆኑ ይችላሉ። ምክንያቱም የእኛ አባቶች በተለይ የኔና በእኔ እድሜ ያላቸው ሰዎች አባቶች በብዛት የሰራቸው ሶሻሊስት ስርዓት ነው። ማርክሲስት የሆነ ስርዓት ነው። ማርክሲስት የሆነው ስርዓት እንደዚህ አይነት ነገር ይፈልጋል ግን ከዛ በፊት የነበሩትን አባቶቻችን ብታዩቸው፣ የመጡበትን ትውፊት ብታዩት ብትመረምሩት፣ ታሪካቸውን ብትመረምሩ፣ የቤተሰብ ታሪክን ማግኘት የተቻላቸው ብትመረምሩ ተናዳፊ ንብ ተናዳፊ ሚስትን ተናዳፊ ንብ ብሎ የሚጠቅስ የለም። ትዳር መስቀል ነው ተብሎ አይነገርም፣ የለም። ትዳር መስቀል ከሆነ እንዴት ሆኖ ነው በዛ ትዳር አንድነትና ውህደት አግኝተ እነዛ ሰዎች ሀገር፣ ቤተሰብ፣ ማህበረሰብ የሚመሰረቱ? እንደ እንስሳ ዝም ብሎ ሊራቡ ይችላሉ። እንደ እንስሳ መራባት ቤተሰብ ማህበረሰብና ሀገር መገንባት አይደለም ሀገር መገንባት አይደለም። ስለዚህ ትዳር መስቀል ነው ብሎ የሚያስተምር ማህበረሰብ ንድፊዋን ከጠላ ከዝንብ ጋር ተጋባ፣ በተረፈ ግን ማሯን ከፈለግ ከተናዳፊ ንብ ጋር ኑር ብሎ የሚያስተምር ማህበረሰብ በእርግጠኝነት ጠፊ ነው። አንድ ሚስቱን መምራትና ማስተዳደር ስለማይችል ለሆዱ በአፍጢሙ ተደፍቶ የሚያድር ሆዳደር ስለሆነ፣ አልጫ ስለሆነ አሰስነቱን አጽድቆ የሚያስተምር ንክር ምስኪን ስለሆነ አንተ እንደዛ እንዳትሆን ነው የምነግርህ ሌላ አይደለም በርታልኝ